ሰላም ጠና ይስጥልን። የተወደዳችሁ የእግዚአብሔር ቤተሰቦች ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ በያላችሁበት ጸጋና ሰላም ይብዛላችሁ። ወንድማችሁ ታምራት ኃይሌ ነኝ ከለንደን የዛሬውንም የአገልግሎት ጊዜ በጸሎትና ቃሉን በማንበብ እንጀምራለን። የሐሳባችንና የትምህርታችን መነሻ የሆነው ዕብራውያን ምዕራፍ 10 ቁጥር 23 ነው። ቃሉም እንደዚህ ይነበባል፤ የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ የሚል ነው። ይህ መነሻ ሀሳባችን ሲሆን ሳለ ላለፉት ቀናት ለየቀኑ ርዕስንና የተለየ ሀሳብን ተለምዶን ከእምነት አባትና እናቶች እያነሳን ስንወያይ የነበረን፣ ዛሬ ደግሞ ወደ ሐና ጎራ እንንልና ተስፋን የወለደው ጸሎት በሚል ርዕስ ሐና ስላገኘችው፣ ስለለመነችው፣ ስለተቀበለችው እና ከዛ በኋላ ደግሞ መልሳ ለእግዚአብሔር ስለሰጠችው ነገር አብረን እንወያያለን። ትምህርታችን የሚያተኩረው በአንደኛ ሳሙኤል ምዕራፍ አንድ ከቁጥር 27 እስከ 28 ድረስ ባለው ሐሳብ ላይ ነው። እንደዚህ ይላል። ስለዚህ ሕፃን ጸለይኩ፣ እግዚአብሔርም የለመንኩትን ልመናይን ሰጥቶኛል። እኔም ደግሞ ለእግዚአብሔር ሰጥቼዋለሁ። ዕድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል አለች። እንጸልይ። አባታችን እግዚአብሔር የምንለምንህን ነገር ሰምተህ እንደ ፈቃድህ የምትመልስ መሆኑን ቃለ ምስክርነት ነው። ታዲያ ለምነን እንደ ሀሳብህ ለክብሮ በሆነው መንገድ ስትሰጠን የኔ ነው፣ ስለለመንኩት ነው፣ ድርሻዬ ነው፣ ፋንታዬ ነው ብለን የሙጥኝ እንዳንል ሰጪው አንተ መሆንህና የሰጠህንን ነገር ለክብር መመለስ የምንችልበትን ጸጋ አብዛለን። ማስተዋል ነው አንተ ሰጪ መሆንህን መቀበል ማስተዋል ነው። የተሰጠን ነገር በሙሉ ትንፋሻችን ሳይቀር ያንተ መሆኑን ማወቅ። ስለዚህም በወርዱም በስፋቱም የምንቀበለው ማንኛውም ነገር ለአንተ ክብር እንዲሆን መልሰን እንድንሰጥህ አቅምና ጉልበትን ስጠን። ዛሬም ደግሞ ሐናንና ታሪኳን ስናነብ ከመጽሐፍ ቅዱሳችን ከቃልህ ለልባችን እንድትናገረን ማስተዋል እንድንችል መንፈስ ቅዱስ ወይ እንድትረዳን ጊዜና ሰዓቱን እንድትረከብ ለአንተ ክብር አሳልፈን ሰጠን ጻድቅና እውነተኛ በሆነው ልጅ በክርስቶስ ኢየሱስ ስም አሜን። ሐና እግዚአብሔር ለሚፈራው ህልቃና ተብሎ ለሚጠራው ሰው ሁለተኛ ሚስቱ ናት። መጽሐፍ ቅዱስ እንደሚነግርን በአንደኛ ሳሙኤል ላይ ህልቃና ከሌላኛይቱ ሚስቱ ማለትም ከፍናና በልጆች ቢባረክም ከሐና ግን ልጅ ሳይወልድ አያሌ ዓመታት እንዳለፉበት ይኸው የመጽሐፍ ቅዱስ ክፍል ይነግረናል። በየዓመቱ ታዲያ ይህ ህልቃና እግዚአብሔርን የሚፈራ የቤተሰብ አስተዳዳሪ ነበር እና ቤተሰቡን ይዞ መስዋዕት ለማቅረብ በሴሎ ወደሚገኘው ወደ እግዚአብሔር ቤት ይወጣል። በየዓመቱ ይህንን ዓመት የጠበቀች ታዲያ እቺ በልጆች የተባረከችው ጣውንቷ ተብላ የምትታወቀው የህልቃና ሚስት የሆነችው ፍናና ሐናን ታበሳጫት፣ ታናድዳት፣ ጉድለቷን እያሳየች በቁስሏ ውስጥ እንጨት ትሰድ ነበረ። ሐናም ያ መስዋዕት የሚቀርብበት ጊዜ ሲደርስ የደስታዋ ጊዜ ይሰረቃል፣ ደስ የምትሰኝበት ሰላሟ ይሰረቃል። ምክንያቱም ጣውንቷ ታበሳጫት ነበር ይለናል በአንደኛ ሳሙኤል ምዕራፍ አንድ ቁጥር ስድስት ላይ እንደተለመደው መስዋዕት የሚያቀርቡበት ጊዜ ደረሰ። እንደተለመደው በዚህኛው ዓመት ህልቃና ለፍናናና ለልጆቿ የሚገባቸውን ድርሻዎች ሁሉ አከፋፈለ። ሐናን ግን የወዳት ነበርና አብዝቶ ለእሷ ሁለት እጥፍ ሲደርሳት እናያለን። እሱን ይዘው ወደ ሴሎ ወጡ ለእግዚአብሔር መስዋዕትን ሊያቀርቡ ለእግዚአብሔር የሚገባውን ክብር ሊሰጡ ፍናናም፣ ከነ ልጆቿ ህልቃናም ሚስቱን ሐናንና ፍናናን ከነ ልጆቹ ይዞ መስዋዕታቸውን ይዞ ወደ ሴሎ ወጡ። ሐና እንደለመደችው የምናገኛት መቅደስ ውስጥ ነው። ሐና በመቅደስ ውስጥ ድምጿ ሳይሰማ አንደበቷ ብቻ እየተንቀሳቀሰ የልቧን ስብራት ለሚመለከትና ለሚያዳምጠው ሰምቶም ደግሞ አይቶም ደግሞ ለሚራራላት ወደሚራራላት አምላክ የተለመደ ጥያቄዋን ስታሰማ ትትገኛለች እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተ ብታስበኝ እኔንም ባትረሳ ለባርያህም ወንድ ልጅ ብትሰጥ እድሜውን ሁሉ ለእግዚአብሔር እሰጠዋለሁ ምላጭም በራሱ ላይ አይደርስም ብላ ስትሳል እናገኛታለን በዚህ ዓመት ከዚህ ቀደም በነበሩት አመታቶች፣ እንደዚህ አይነት ልመናዎች ስታቀርብ አትደመጥም። ሐና ከብስጭቷ ከልብ ስብራቷ የተነሳ ልቧን በመቅደስ ውስጥ ከማፍሰስ ውጪ እንደዚ አይነት ስለትን እንደዚ አይነት ልመናን እንደዚ አይነት ጥያቄን በእግዚአብሔር ፊት ስታቀርብ አትገኝም። ይህ አመት ግን ለሐና የተለየ ነበረ። ከበስብራቷ ብዛት ከማዘኗ ብዛት የተነሳ ቃላት እንኳን ከአንደበቷ ሊወጡ አልቻሉም። ነገር ግን እግዚአብሔርን አለችው፣ ባሪያህን ብታስባት መዋረዴን ብትመለከት፣ የለመንኩን ጥያቄ ብትሰማ፣ ለባሪያህም ደግሞ ወንድ ልጅ ብትሰጠኝ ዕድሜውን በሙሉ ላንተ መልሼ የሰጠዋለኝ ምልክቱም ደግሞ ምላጭ በጸጉሩ በራሱ ላይ እንዳይደርስ አርጌ አሳድገዋለኝ ብላ ስእለትን ተሳለች። እግዚአብሔር ይመስገን ልመኗ በጸባኦት በእግዚአብሔር ጆሮ ገባ። በዓመቱ የጸሎቷ መልስ በልጅ መታቀፍ ተመለሰላት። ሐናም ከእግዚአብሔር ይህን ልጅ ለምኜዋለሁ፣ አለው ስትል ስሙን ሳሙኤል ብላ ጠራችው። እንደለመነችው እግዚአብሔር ወንድ ልጅ ሰጣት። ከእግዚአብሔር ተለምኖ የተገኘ ልጅ ነው ብላ ስሙን ሳሙኤል ብላ ጠራችው። በጸሎት ጉልበት ከእግዚአብሔር የማይለወጥ ምሕረት የተነሳ የተገኘ የሰማይ ስጦታ ነው ሳሙኤል። ሳሙኤል በከንቱ ዝም ብሎ ወንድና ሴት አልጋ ላይ ስለተኛ የመጣ ልጅ አይደለም። በጸሎት ጉልበት በልመና በጩኸት በልብ መሰበር ከሰጠኝ መልሼ እሰጥሃለሁ በሚል መሐላ የተገኘ የሰማይ ስጦታ ነው ሳሙኤል ጸሎት እንደ እግዚአብሔር ፈቃድና ዓላማ ሲጠየቅ ጉልበት እንዳለው ሐና ምስክር ነች ሐና ዛሬ ላይ በማኅንነቷ አይደለም የምትታወቀው ሐና በእግዚአብሔር የታሰበች የሳሙኤል እናት ነች። ሳሙኤል ደግሞ ይህ በእግዚአብሔርና እግዚአብሔር በመረጠው ሕዝብ መካከል የተፈጠረውን ጋፕ የሚያሟላ የተፈጠረውን ክፍተት የሚደፍን ይህ ዘመን ሳሙኤል የተወለደበት ዘመን ሰው በፊቱ መልካም መስሎ የታየውን የሚያደርግበት ራዕይ የማይገለጥበት የእግዚአብሔር ቃል ብርቅ የሆነበት ዘመን ነበረ። እንደ ህዝብነት እግዚአብሔርን የማያውቁ ናቸው። እንደ ህዝብነት የእግዚአብሔር ነን ይላሉ በስም ነገር ግን እግዚአብሔርን አያውቁትም። እግዚአብሔርን የሚፈልጉት በመከራቸው ጊዜ ብቻ ነበረ። እግዚአብሔርን እንደ ደረደሯቸው፣ እንደ ሌሎቹ፣ እንደ አሕዛብ ጣዖታት በችግራቸው ጊዜ ብቻ የሚጠሩት የሚደርስላቸው ከአስገባሪዎቻቸው ከተነሱባቸው ጠላቶቻቸው ምርኮና ገዥን ግዛት የሚያስላቅቃቸው አንዱ አምላካቸው አድርገው ያዩታል እንጂ የማይለወጥ የማይተካ የማይወዳደር ብቸኛ ሰማይና ምድርን የፈጠረ ልዑል እግዚአብሔር መሳይ የሌለው አምላካቸው አድርገው አልነበረም የሚያዩት። በዚህ የጨለማ ጊዜ ነበረ ሳሙኤል በሰማይ ስጦታነት ለሐና የተሰጣት ሳሙኤል ከልጅነቱ ጀምሮ መቅደስ ሊያድግ የተሰጠ የእግዚአብሔር አገልጋይ ነበረ። ሳሙኤል ተራ ልጅ አይደለም። ሳሙኤል ተራ ስጦታ አይደለም። ሳሙኤል ማኅፀንን የከፈተ እና እናት አልባ የነበረች መሃን የነበረች ሴት ወደ እናትነት ያሸጋገራትና ስሟ እንኳን እንዲለወጥ ምክንያት የሆናት ልጅ ነው። ይህ ልጅ ደግሞ በተራ ልመና አልመጣም። በብዙ እንባ፣ በብዙ ልብ ስብራት፣ በብዙ ጸሎት የመጣ ነው። ጸሎት ይለውጣል። ጸሎት አቅጣጫን የመቀየር ኃይል አለው። ጸሎት የጎበጠን አንገት ቀና ያደርጋል። ጸሎት የተንበረከከን ጉልበት በግር ያቆማል። ጸሎት ተራራን የመናድ ጉልበት አለው። ጸሎት የሰማይን ደጅ የማንኳኳትና የመክፈት አቅም አለው። በማቴዎስ ምዕራፍ 21 ቁጥር 22 ላይ እንደዚህ የሚል ቃል እናነባለን። አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ አላቸው ይላል። ይህንን የሚናገረው ኢየሱስ ነው። አምናችሁ በጸሎት የምትለምኑትን ሁሉም ትቀበላላችሁ አላቸው። ይህ ማለት ለመጥፊያችን አምነን የምንለምነውን ሁሉ እንቀበላለን የሚል እድምታ የለው። እንዳልኩት ጸሎት እንደ እግዚአብሔር ፈቃድና ዓላማ ሲለመን ጉልበት አለው። ይለውጣል፣ የሌለን ወደ መኖር ያመጣል፣ ያጣነውን እንድናገኝ ያደርጋል፣ የምንለምነውን እንድንቀበል እምነትን ያቀዳጀናል። እንደ እግዚአብሔር ፈቃድና ዓላማ ሲጠየቅ አንደኛ ዮሐንስ ምዕራፍ 5 ቁጥር 14 እና 15፣ በእርሱ ዘንድ ያለን ድፍረት ይህ ነው እንደ ፈቃዱ አንዳች ብንለምን ይሰማናል፣ የምንለምነውን ሁሉ እንዲሰማልን ብናውቅ ከእርሱ የለመንነውን ልመና እንደተቀበለን እናውቃለን ይላል። የሚሰማ አለ፣ ሰምቶም የሚመልስ እንዳለ ስናውቅ እንደተቀበለን እናረጋግጣለን፣ ድፍረትን ይሰጠናል። በመጨረሻ ማቴዎስ 18 ቁጥር 19 ደግሞ ላችኋለሁኝ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማይ ካለው ከአባቴ ዘንድ ይደረግላችኋል። ስለዚህ ተስማምተን በምንጸልየው እንደ ፈቃድህ ይሁን በምንለው ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብለን በምንጠይቀው በማናቸውም ጉዳይ ላይ በሰማይ ካለው ከአባታችን ዘንድ ይደረግልናል። ሐና ለዚህ ምስክር ነች። ሐና እንደ እግዚአብሔር ፈቃድ ጠየቀች። ወንድ ልጅን ጠየቀች። ከባህርነቷ እንድትወጣ ጠየቀች። የልብ ስብራቷ እንዲፈወስ ጠየቀች። ምሬቷ እንዲወገድ ጠየቀች። እንደ ለመነችውም እግዚአብሔር በዓመቱ የሳሙኤል እናት አደረጋት። እንጸልይ። አባታችን እግዚአብሔር ዛሬም ባለማወቅ፣ ዛሬም ባለመረዳት በጸሎት ጩኸት ላደከም ነው። ማደሪያህ ይቀርበለን። እንደ ፈቃዳችን ለመንህ እንጂ እንደ ፈቃድህ አልጠየቅንህም። እንደ ፈቃዳችን እንዲመለስልን ተሟጠንህ እንጂ እንደ ፈቃድ እንድትከብር ጊዜን አልሰጠንህም። በዚህ ሁሉ ድፍረታችን አንተን በድለናልና ይቅርበለን። ዛሬ ግን እንደ ሐና በፊት እንጸለያለን። ትውልድ የሚድንበትን ቤት የሚተርፍበትን ክብር ወደ አንተ የሚመለስበትን ጸሎት አስተምረን እንደ ፈቃድህ መለመን ምን ማለት እንደሆነ እንድናስተውል። ምክንያቱም በጸሎት ውስጥ ጉልበት አለ፣ በጸሎት ውስጥ አቅም አለ፣ በጸሎት ውስጥ ኃይል አለ። በጸሎት ውስጥ የሰማይ ደጅ ይከፈታል፣ ያንተ ሐሳብ ይገለጣልና ክብር የሚገባህ እግዚአብሔር አንተ ከብረህ ትታይበታለህና እንደ ፈቃድህ መለመን ምን ማለት እንደሆነ እንድንማር እርዳን። ከማያስተውለው ከጨለመብን ልቦናችን እንድትፈውሰንና እንደ ፈቃድህ ይሁን ማለት ምን ማለት እንደሆነ እንድንረዳ በጸሎትም በእምነትም መጠየቅ ምን ማለት እንደሆነ ደጅህም መጥናትና የሚያስፈልገንን ነገር በእምነት መጠየቅ ምን ማለት እንደሆነ እንድንማር ጸጋ አናብዛለን። ከእኛ ጋር ስለሆንክ እናከብርሃለን። ጊዜና ሰዓቱን ተረከብ። እድሜ ዘመናችንን ባርክልን በክርስቶስ ኢየሱስ ስም አሜን። የእግዚአብሔር ምሕረትና ቸርነት ከሁላችን ጋር ይሁን። በሚቀጥለው የቃሉ የአገልግሎት ጊዜ እስክንገናኝ ድረስ ምሕረትና ቸርነቱ ከእናንተ ጋር ይሁን። ተባረኩላለሁኝ።

ይልቅ ይጣፍጣል ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል ቃልህ ቃልህ